ሰላም ሰላም! ውድ ስኬት አካዳሚ ቤተሰቦች፣ ስኬታ አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ በቴሌግራም በዋትሳፕ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ አርብ በማስተማር ላይ እንገኛለን። ለዛሬ ትምህርታችን ቪዲዮችን ደግሞ እንግሊዘኛን ለማወቅ የምንፈልግ ልጆች ወይም ደግሞ እንግሊዘኛን ለማንበብ አብዛኞቻችን የምንሰራቸው ስህተቶች ምንድናቸው? እንዴት ብናርም ነው በቀላል መንገድ እንግሊዘኛን በአጭር መንገድ መቻል የምንችለው በሚለው መንገድ የምንም መማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው መከታተል ከቻላችሁ በእርግጠኝነት ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ እንግዲህ እንደነገርኳችሁ ወደ ትምህርቱ ስንሄድ ከዚህ ጋር ያሉትን የተለያዩ የእንግሊዝኛ ኮሚኒኬሽኖችን እንዴት በቀላል መንገድ ማንበብ እንችላለን። አብዛኞቻችን ለማንበብ ለምን ከበደን፣ ለምን አስቸገረን የሚለውን ቀለል ባለ መንገድ የምንም መማር ይሆናል። እንጀምር። ኦኬ እንግዲህ ከመጀመሪያው ስንጀምር የመጀመሪያውን የእንግሊዘኛ አረፍተ ነገር ለማንበብ ምንድን ማድረግ አለብኝ? እንዴት ባነበው ነው በቀላል መንገድ ማንበብ ምችለው ወደሚለው ስንሄድ መጀመሪያ ላይ ማድረግ ያለብን ምንድን ነው? የእንግሊዘኛ አልፋቤቶችን ማወቅ አለብን። ኦኬ የእንግሊዝኛ 26ቱን የእንግሊዝኛ አልፋቤቶች አወቅን። ከዛ አናባቢና ተነባቢ የሚባሉት እንለያለን። 21 ተነባቢ ያሉ፣ አምስት አናባቢ ያሉ ሶ የአናባቢና የተነባቢ ድምፆች ምን ይመስላል በጋራ ሲመጡ ወይም ደግሞ አናባቢና ተነባቢ በተከታታይ ሲመጣስ እንዴት ይነበባል የሚለው እናውቃለን። ከዛ በኋላ ይህንን አረፍተ ነገር ለማንበብ በጣም ቀላል ይሆናል ማለት ነው። ኦኬ እና ንበብ አሁን ከዚህ ጋር ያለውን ለማንበብ የመጀመሪያዋ እንደምታዩት ፒ ነች። ይቺ ፒ ምንላት የእንግሊዘኛ አልፋቤት ምን ብዬ ላነባት፣ ምን አይነት ድምፅ አላት ወደሚለው ስንሄድ ፒን ፕ ብያነባለሁ። ፕ የሚል ድምፅ ይኖረዋል ማለት ነው። ኦኬ ከዛ አር ኤ ራይ ሚል ድምጽ ይኖረዋል ወይም ደግሞ ራይ ተብሎ ይነበባል። ዋይን ይ ሚል ድምጽ አለው። ኦኬ ከዚህ በኋላ በጣም ቀላል ነው ምን ብዬ አነባዋለሁ ፕራይ ፕራይ ፕራይ ኦኬ ወደዚህኛው ስንሄድ ቲኦ ቱ ተብሎ ይነበባል ሁሌም ምን አይነት ድምፅ አለው አልኳችሁ ቱ ተብሎ ይነበባል ኦኬ ወደዚህኛው ስንሄድ ጂኦ አሁን ከዚህ ጋር ኦ ኦ የሚል ድምፅ አይደለም ያለው አ የሚል ድምፅ ነው ያለው ኦ አብዛኛውን ጊዜ እንደ ኦ ይነበባል አልፎ አልፎ ደግሞ እንደ አይ እንደ አይ ይነበባል። ስለዚህ ከዚህ ጋር እንደ ጎ ሳይሆን እንደ ጋ ይነበባል። ጂኦን ጋ ብለና ነባለን ዲን እንደ ድ በአንድ ላይ ስናነባው ጋ ድ ጋድ ጋድ። ሙሉ ሲነበብ ፕራይ ቱ ጋድ ፕራይ ቱ ጋድ። ምን ማለት ነው? ወደ ፈጣሬ ጸልይ እንደ ማለት ነው። ወደ ፈጣሪ ጸል ወደ ፈጣሪ አመልክት ማለት እንችላለን። መልካም ወደ ሁለተኛው ስንሄድ፣ ከዚህ ጋር ኦ ኦ የሚል ድምፅ ነው ያለው። ሁለት አይነት ድምፅ እንዳለው ነግሬያቸዋለሁ። እንደ አ ይነበባል፣ እንደ ኦ ይነበባል። ስለዚህ ከዚህ ጋር ኦ ብለን እናነባለን። ስለዚህ ዲ ኦ እንደ ዶ ይነበባል። ኤን እንደ ን፣ ቲ እንደ ት፣ በአንድ ላይ እናነበው ዶ ን ት ዶንት ዶንት። ኦኬ ይስ ምን ይላል? ኤምኦ በተመሳሳይ ሞ ብለን እናነባለን። ቪኢ ባንድ ላይ እንደ ቭ። ኦኬ ባንድ ላይ ስንነበው ሞ ቭ ሞቭ። ሙሉ ሲነበብ ዶንት ሞቭ ዶንት ሞቭ። ምን ማለት ነው? አትንቀሳቀስ ወይም አትንቀሳቀሽ እንደ ማለት ነው። መልካም ወደሚቀጥለው ስንሄድ በተመሳሳይ ከዚህ ጋርም ኦ ኦ የሚል ድምፅ አለው። ሶ ዲኦ እንደ ዶ እሺ። ኤንን እንደ ን ቲን እንደ ት በአንድ ላይ ምን ብለን ያነበብ ነው? ዶ ን ት ዶንት ዶንት። ኦኬ። ወደዚኛው ስንሄድ አርኢን እንደ ሪ ኤ ምንድን ነች? ሳይለንት ነች። ኦኬ። ከዚህ ጋር ለምንድን ነው ኤ ሳይለንት የሆነች? ሁለት ቫውሎች ወይም ደግሞ አናባቢዎች በተከታታይ ከመጡ የመጀመሪያውን አንብበን ቀጣዩን ስለማናነበው ማለት ነው። ሶ ኤን እናልፍና ዲን እንደ እንደድ በአንድ ላይ ስናነባው ሪድ ሬድ ሬድ። ሙሉ ሲነበብ ዶንት ሪድ ዶንት ሪድ። ምን ማለት ነው? አታንብብ እንደ ማለት ነው። ኦኬ። ወደዚህኛው ስንኛ ውስጥ ምን ይላል? ኤን እንደ አ ከዛ ኤስ ኤስ የሚላል በተመሳሳይ ስለዚህ የመጀመሪያዋን ኤስ እናልፍና ኤስ አይን እንደምናነባለን እንደ ሴ ኤስን እንደ ስ ቲን እንደ ት ባንድ ላይ እናነበው አ ሴ ስት አሴስት አሴስት። ኦኬ ከዛ ኤምኢን እንደ ሚ ባንድ ላይ ስናነበው አሴስት ሚ አሴስት ሚ አግዘኝ ወይም ደግሞ አግዥኝ እንደማለት ነው። ኦኬ ወደዚህኛው ሳይድኛው ምን ይላል? ፒ እንደምን ትነበባለች? ብያችኋለሁ እንደ ፕ አር ኦ እንደ ሮ ኦ ኦ የሚል ድምፅ አለው። ኦኬ ኤምኦስ እንደ ሞ ልዩነት የለውም። ከዛ ቲኢ እንደ ት ባንድ ላይ ፕሮ ሞ ት ፕሮሞት ፕሮሞት። ከዛ አይቲ ባንድ ላይ ኢት ተብሎ ይነበባል። ሙሉ ሲነበብ ፕሮሞት ኢት ፕሮሞት ኢት። ምን ማለት ነው? አስተዋውቀው እንደማለት ነው፣ ወይም ደግሞ ማስተዋወቅ ማለት ነው። ኦኬ ወደዚህኛው ስንደኛውስ ምን ይላል ቪኢ እንደ ቪ አር ኢ እንደ ሪ ኤፍ እንደ ፍ ዋይ እንደ ኢ አንድ ላይ ቪ ሪ ፋ ኢ ቬሪፋይ ቬሪፋይ። ከዛ አይቲ ኢት አንድ ላይ ቬሪፋይ ኢት ቬሪፋይ ኢት ምን ማለት ነው? አረጋግጥ ወይም ደግሞ አረጋግጭ ማለት ይሆናል። ኦኬ ወደዚህኛው ሰንደኛውስ ምን ይላል? ኢ እንደምን ይነበባል? እንደ ኢ ኤን እንደ ን ጂኤ እንደ ጀ ጂኢ እንደ ጀ ባንድ ላይ ኢን ጀ ጅ ኢንጀጅ ኢንጀጅ ከዛ ኤች አይ ኤም ሂም በአንድ ላይ ኢንጀጅ ሂም ኢንጀጅ ሂም ማለት ነው አሳትፈው ወይም ደግሞ አሳትፊው ማለት ነው። መልካም ይህም በዚህ ካየን ወደዚኛው እንሄድ። ወደዚኛው ስንሄድ ኤችኢ ምን አይነት ድምፅ አለው? ኸ ሚል ድምፅ አለው። ወይም ደግሞ እንደ ኸ እናነባዋለን። ኤልን እንደ ል፣ ፒን እንደ ፕ። ከዚህ በኋላ ማገጣጠም ነው የሚሆነው። ምን ይሆናል? ኸ ል ፕ ኸልፕ። ኦኬ። ከዛ ኤች ኢ አር ባንድ ላይ ኻር። ምክንያቱም ኤች ኢ እንደ ኸ፣ አር እንደ ር፣ በአንድ ላይ ኻር። ሙሉ ሲነበብ ኸልፕ ኸር፣ ኸልፕ ኸር። ምን ማለት ነው? ኸልፕኸር ማለት አግዛት ማለት ነው። ከዚ ጋር ንገራት ተብሎ ተጽፏል። ስህተት ነው። ንገራት ሳይሆን መሆን ያለበት አግዛት ማለት ነው። ስለዚህ ንገራት የሚለውን አግዛት ብላችሁ አስተካክሉልኝ ከይቅርታ ጋር። ኦኬ ይህም በዚህ ካየን ወደ ሁለተኛው እንሄድ። ወደዚኛው ስንሄድኛውስ ምን ይሆናል? ኤምኦ እንደ ሞ፣ ኤንአይ እንደኒ፣ ቲኦ እንደ ተ፣ አር እንደ ር፣ በአንድ ላይ ሞኒተር፣ ሞኒተር ሞኒተር ለምን አሁን ከዚህ ጋር ቲኦን እንደቱ አይደለም፣ ያነበብነው የሚያነበብ ነው እንደ ተ። ለምን ከዚህ ጋር ያለውን ኦ እንደ ኦ ስላነበብንም ማለት ነው። ስለዚህ ሞኒተር እንላለን። ኦኬ፣ ከዛ አይቲን በአንድ ላይ ኢት እንላለን። ሙሉ ሲነበብ ሞኒተር ኢት፣ ሞኒተር ኢት ተቆጣጠረው ማለት ነው። ኦኬ፣ ወደዚህኛው ስንሄድ አይኤን እንደምን ይነበባል? ኢን የሚል ድምጽ አለው ኢ፣ ን፣ ኢን። ከዛ ኤፍኦን እንደ ፎ አርን እንደ ር ኤምን እንደም በአንድ ላይ ኢን ፎ ር ም ኢንፎርም ኢንፎርም። ከዛ ኤች አይ ኤም ሂም ተብሎ ይነበባል። ሙሉ ሲነበብ ኢንፎርም ሂም ኢንፎርም ሂም፣ ምን ማለት ነው? ንገረው ማለት ነው። ኦኬ ወደዚህኛው ስንድኛውስ ምን ይውላል? ኤች ኢ እንደ ኸ ይነበባል ብለናል። ኤል እንደ ል ፒ እንደ ፕ በአንድ ላይ ኸ ል ፕ ኸልፕ ከዛ ኤች አይ ኤም ምን ተብሎ ይነበባል? እያችኋሉ፣ ሂም። ሙሉ ሲነበብ ኸልፕ ሂም፣ ኸልፕ ሂም፣ አግዘው ማለት ነው። ኦኬ፣ ይህስ ምን ይሆናል? አይኤንን ኢን ብለናል፣ ኤፍኦን ፎ፣ አርን ር፣ ኤምን ም። ኦኬ፣ ከዛ ባንድ ላይ ኢን ፎ ር ም ኢንፎርም፣ ኢንፎርም። ከዛ ኤች ኢአር ምን ተብሎ ይነበባል? ኸር በአንድ ላይ ኢንፎርም ኸር ኢንፎርም ኸር ምን ማለት ነው? ንገራት እንደማለት ነው። ኦኬ ወደሚቀጥለው ስንሄድ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት፣ ባንድ ላይ ዶ ን ት ዶንት። ከዛ ወደኛው ስንሄድ ጂኦን እንደ ጆ፣ ኬኢ እንደ ክ፣ ባንድ ላይ ጆ ክ ጆክ ሙሉ ሲነበብ ዶንት ጆክ ዶንት ጆክ፣ ምን ማለት ነው? አትቀልድ ወይም ደግሞ አትቀልጅ ማለት ትችላላችሁ። ወደ መጨረሻው ስንሄድ ቴን እንደምናንበባት እንደ ት፣ አርኤን እንደ ራ፣ ሲናኬ በአንድ ላይ ክ ተብለ ይነበባሉ። ሙሉ ሲነበብ ት ራ ክ ትራክ ትራክ። ኦኬ ከዛ ኤች ኢአር ምን ብለን ያነበብ ነው? ኸር። ሙሉ ሲነበብ ትራክ ኸር ትራከር ምን ማለት ነው? ተከታተላት ወይም ደግሞ ተከታተለው ብላችሁ ለሁለቱም መጠቀም ይቻላል ማለት ነው። ኦኬ በእንደዚህ አይነት መንገድ ነው መለማመድ ፕራክቲስ ማድረግ ያለብን። እመኑኝ እንደዚህ አይነት ቪዲዮዎችን ወይም ትምህርቶችን ሁሌም ፕራክቲስ ማድረግ መለማመድ ከቻለን በአጭር ጊዜ ውስጥ እንግሊዘኛን አቀላጥፈን ከማንበብ አልፎ መናገር እንችላለን ማለት ነው። የዛሬ ትምህርታችን ቪዲዮችን ይህንን ይመስላል። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰነ ጊዜ ሰላሙ ነው።